በዶክተር ቢኒያም በለጠ ተመሰረተ። በጥቂት ሰዎች የመሰረተው አሁን ከስምንት ሺህ በላይ ሰው በውስጡ አለው። ከአስር ክልሎች በላይ ቅርንጫፍ ከፍቶ በጣም ብዙ ጎዳና ላይ የቀሩትን ሰዎች እየሰበሰበ እያበላ እያጠጣ ያን ብቻ ሳይሆን ባላቸው ተሰጥኦ እንዲሰሩ ያደርጋል። ይህ የምታዩት ስዕል እዛ ውስጥ ያሉት የመቄዶኒያ ሰዎች የሳሉት ነው። ይህንን የአርት ሰው ካልሆነ እንዴትም ሊሰራው አይችልም። በውስጡ የሕክምና ቦታዎች አሉት። የሽመና የሚሰሩበት፣ የተለያየ ሙያተኞች የሚሰሩበት ቦታ አለው። ጉልበት ላላቸው ሰዎች ስራ ሰጥቶ ያሰራል። ከዚህ በፊት በኮሜዲያን እሽቱ እንግዲህ ረዥም ሰዓት በፈጀው በላይቭ በርና መስኮቱ ተሰርቶ አልቆ፣ አሁን ደግሞ በቅርብ በሴፉ ኢቢኤስ ሾ ቀጥታ ላይቭ ረዥም ጊዜ በፈጀ ላይቭ የፊኒሽንግ ስራዎች ገቢ ማሰባሰቢያ ተደርጓል። የእነዚህን አስገራሚ ታሪኮች የመቄዶኒያን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ ሁሌ ባየሁት ቁጥር እደመማለሁ፣ እገርማለሁ። ምክንያቱ እኛ ጤነኛ ነን ተብለን ቤት እየኖርን እንኳን እንደነዚህ ልንሰራ አንችልም። እንግዲህ አሁን የምታዩት ይሄ መቄዶኒያ ሰዎች ሙት አመታቸውን፣ ልደታቸውን፣ ክርስትና፣ ሰርጋቸውን የሚያከብሩበት ቦታ ነው። ግቢው እንደዚህ በዋበና ሰፋ ያለ እንደ ልባቸው እየተመላለሱ አእምሮ መምቶኞችም ሌሎችም የመቄዶኒያ አረጋውያን የሚዝናኑበት ሰፊ ቦታ ነው። ሰዎችም እንግዲህ በዚህ አካባቢ ገብቶ ህንፃውን ይጎበኛሉ። የተለያዩ ለበጎ አድራጎት ስራ የመጡትም በዚሁ አካባቢ ይገባሉ። እንግዲህ እንደዚህ በጥቂት ሰው የተጀመረው የመቄዶኒያ የበጎ አድራጎት ድርጅት አሁን ትልቁ ነው። እንደዚህ ከፊታችን የምታዩት ህንፃ በፊኒሽንግ ላይ ይገኛል። እንግዲህ እንደሚታወቀው ከዚህ በፊት በኮሜዲያን እሸቱ በርና መስኮቱ ተሰርቶ አልቋል። ግን አልቋል ሲባል እንዲህ እንደ ቀላል ሳይሆን በጣም ብዙ አርቲስቶች ብዙ የኪነ ጥበብ ሰዎች ተረባርቦበት ደከመን ሰለቸን ሳይሉ ቀን ማታ ሳይሉ ላይቭ ሰርቶ ያሳኩት ጊዜ ደስ የሚል ጊዜ ነበረ። አሁን ደግሞ የፊኒሽንግ ስራ ሰይፉ ኢቢኤስ ሾ እየተሰራ ረዥም ጊዜ ፋይቷል። እንግዲህ እንደዚህ የምናየው የሰው የኢትዮጵያውያን በሙሉ ርብርብ እነዚህ ከጎዳና ላይ የወደቁት እንደነዚህ የሚያምሩ ባህላዊ ነክ የሆኑ የቅዱሳንን የተለያዩ ስዕሎችን የሚገርም የሚገርም ስዕሎችን ስሉ ይገኛሉ። በጣም እዚህ ስገባ ተደምም ያለው የእመቤታችን ቅድስት ድንግል ማርያም ስዕል አለ። የመድኃኔ ዓለም ኢየሱስ ክርስቶስ አለ። በአይኔ በብረቱ ሲስሉ እያየው ተገርሜ በጣም ብዙ ቤተ ክርስቲያን ላይ ልክ ተስሎ እንደሚገኙ በሙሉ እዚህ በትክክለኛ ተስሎ ሳያቸው ተገርም ያለው እንደነዚህ እንግዲህ አስገራሚ ተስጦ ያላቸው ሰዎች በውስጡ አሉ። በተለያየ ምክንያት ወይ በቤተሰብ እጦት፣ በልጆች ምክንያት ጎዳና ላይ ወርቆ እነዚህን እንግዲህ ሰው ለመርዳት ሰው መሆን በቂ ነው በሚል በሚል መርቃል አንጥቷቸው እንደነዚህ አስገራሚ ችሎታቸውን እያወጡ አእምሯችሁንም ጠብቆላቸው እንዲኖሩ አድርጓል። ሁላችሁም በቻላችሁ ታቅም 8100 ላይ ለመርዳት ሞክሩ። በቅርቡ ደግሞ የዩቱብ ቻናል ከፍቷል። መቄዶኒያ ይላል። ከ25700 በላይ ሰብስክራይብ አለው። እሱንም ገብታችሁ ላይክ፣ ሼር፣ ሰብስክራይብ አድርጎላቸው። ምንም ማድረግ ባችሁ እንኳን በዚህ እንተባበራቸው። እንደምታዩት የራሱ የሕክምና ማዕከል አለው። እንደዚህ ትልቅ ህንፃ ደግሞ እየገነባ ከአስር ክልሎች በላይ ላይ እያስኖረን እየበሉ እየጠጡ በዚህ ኑሮ ውድነት ይገፋል። እንደምታዩት እንግዲህ በውስጡ አልጋቸው የሚያርፉበት ቦታ ነው። እያንዳንዱ በየጊዜው ታጥቦ እዳቱን ጠብቆ ይኖራል። ከዛ የበለጠ ውስጤን ከነካው አንድ ነገር፣ አንድ ሳሙና ለመቄዶኒያ መስጠት ብዙ ልብስ የምናጥበት ነው። እሱ ቀርቶ አንድ ጥፍር መቁረጫ መስጠት እዚህ ንጽህናቸው የምንጠብቅባቸው ነው። እና ምንም ነገር ለመቄዶኒያ ማትፈልጉትን ነገር አትሰስቱ በማለት አስተላልፏል። እንግዲህ በጣም ምንም ማድረግ ባችሉ እንኳን መጣችሁ አይታችሁ ልባችሁ ያሰበና ከውስጣችሁ ያሰባችሁ ቀን ማድረግ የምችሉ ቀን ማድረግ ትችላላችሁ። ምንም ማድረግ ባችሉ መጣችሁ መጎብኘትም ትልቅ ነገር ነው። እንግዲህ እንደዚህ የሚያስጎበኙት በነፃ ነው። ይህን ሁሉ አንድ ሰዓትም ሁለት ሰዓትም ያን ሁሉ ግቢ አዙሮ ያስጎበኛሉ። እንግዲህ ሁላችሁም በቻላችሁ ጠቅም ተረባርበን መቄዶኒያ ነው ትልቅ ነገር እናድር። ስላለው እስከ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ።